አነጋጋሪውና ግራ ተጋብቶ ግራ የሚያጋባው ከፍ አለ ሲሉት ባንዴ ወደታች የቁልቁለት ጉዞውን የሚጓዘው ከዛም ቀነሰን ብለን ሳንጨርስ ባንዴ ጣራ የሚነካው የጥቁር ገበያ የሐዋላ ዋጋ በዛሬው ዕለት ስንት የተዘረዘረ ይገኛል? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ዩቲብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የአስራ ሰባት ሀገራት የጥቁር ገበያ የምንዛሪ ዋጋ ዝርዝር የሐዋላን መረጃ እና የባንኮችን የምንዛሪ ዋጋ ዝርዝር ነግራችኋለሁ። በንግድ ባንክ ስንት ይዘረዝራል? ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው? አብርና ያለን መረጃ እናንዛዛም፣ ቪዲዮችን ላይክ ሼር አድርጉ። በቅድሚያ የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 18114 ብር እንደሚሸጥና እንደ አሜሪካን ዶላር 181 ብር ከ14 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ደረገ ጸላ ያገኘነው መረጃ ያመለክታል። አንድ የአሜሪካን ዶላር በንግድ ባንክ 151 ብር ከ30፣ በአባይ ባንክ 152 ብር፣ በሂጅራ ባንክ 151 ከ86፣ በአዋሽ ባንክ 151 ከ52፣ በዳሽን ባንክ 151 ከ52 እና እንዲሁም በአቢሲኒያ ባንክ 151 ከ78 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አባይ ባንክ ሆኖ ተቀምጧል። በመቀጠል ይሮን እናስከትላለን። 100 ይሮ በጥቁር ገበያ 21105 ብር እንደሚሸጥና 1 ይሮ 211 ብር ከ05 ሳንቲም የተዘረዘረ ይገኛል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ 175 ብር ከ51 እየተዘረዘረ ይገኛል ይሮ በአባይ ባንክ 177 ከ34፣ በሂጅራ ባንክ 177 ከ23 እንዲሁም በአዋሽ ባንክ 174 ከ91፣ በዳሽን ባንክ 175 ከ76 እና በአቢሲኒያ ባንክ 175 ብር ከ75 ሳንቲም የተዘረዘረ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ዩሮን በተመለከተ አባይ ባንክ ነው በድጋሚ። በመቀጠል የስዊዝ ፍራንክ እናስከትላለን። አንድ 100 የስዊዝ ፍራንክ ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 22536 ብር እንደሚሸጥ እና አንድ የስዊዝ ፍራንክ 225 ብር ከ36 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 184 ከ86፣ በአባይ ባንክ 189 ከ29 እንዲሁም በአዋሽ ባንክ 182 ከ35፣ በአቢሲኒያ ባንክ 189 ከ23 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሰጠ የሚገኘው ባንክ አሁንም በድጋሚ አባይ ባንክ ነው። በነገራችሁ ላይ በአባይ ባንክና በአቢሲኒያ ባንክ መካከል የስድስት ሳንቲም ልዩነት ብቻ ነው እንጂ ያለው ተመሳሳይ ነው። በመቀጠል ወደ አረብ ሀገራት እንሸጋገር እና በቀዳሚነት የምናየው የሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል በጥቁር ገበያ 4831 ብር እንደሚሸጥ ና አንድ የሳዑዲ ሪያል 48 ብር ከ31 ሳንቲም የተዘረዘረ ይገኛል። የሳዑዲ ሪያልን የኢማራቶችን ዲርሃምና ፓውንድን ነግራችሁና በጥቁር ገበያ ከዛም በባንኮች እናያለን። 100 የኢማራቶች ዲርሃም በጥቁር ገበያ የመሸጫ ዋጋው 4937 ብር እንደሚሸጥእና አንድ የኢማራቶች ዲርሃም 49 ብር ከ37 ሳንቲም የተዘረዘረ ይገኛል። በመቀጠል ፓውንድ ሰርኒንግ እናስከትላለን። የመረጃ ምንጫችን የኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 ፓንድ ሰርኒንግ 24 143 ብር እንደሚሸጥ እና 1 ፓውንድ ስተርሊንግ 241 ብር ከ43 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 1 ፓውንድ ስተርሊንግ 196 ብር ከ61፣ አንድ የኢማራቶች ድርሃም በንግድ ባንክ 41 ከ19፣ የሳዑዲ ሪያል በንግድ ባንክ 40 ብር ከ33 በመዘርዘር ላይ ይገኛል። እንዲሁም በአባይ ባንክ አንድ ፓውንድ ስተርሊንግ 202 ብር ከ80 እየተዘረዘረ ይገኛል። እንዲሁም የሳዑዲ ሪያል በአባይ ባንክ 40 ብር ከ38 የኢማራቶች ድርሃም 41 ከ38 በመዘርዘር ላይ ይገኛል። በሂጅራ ባንክ አንድ የሳዑዲ ሪያል 43 ከ13 እንዲሁም የኢማራቶች ድርሃም 43 ከ86 በሂጅራ ባንክ አንድ ፓውንድ ሰርኒግ 203 ብር የተዘረዘረ ይገኛል። በአቢሲኒያ ባንክ አንድ የሳዑዲ ሪያል 43 ከ36 የተዘረዘረ ይገኛል፣ ከፍተኛውን ዋጋ እየሰጠ ይገኛል። እንዲሁም ኢማራቶችን ዲርሃም በተመለከተ ከፍተኛውን ዋጋ የሚሰጠው አቢሲኒያ ነው። በዚህም 43 ብር ከ87 እየዘረዘረ ይገኛል። ፓውንድ ሰርኒንግን በተመለከተ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ዳሽን ባንክ ነው። በዚህም አንድ ፓውንድ ሰርኒንግ 204 ብር ከ55 ሳንቲም የተዘረዘረ ይገኛል። በመቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር 13108 ብር እንደሚሸጥ እና 1 ካናዳን ዶላር 131 ብር ከ08 ሳንቲም የተዘረዘረ ይገኛል። የአውስራን ደላር እናያለን። አንድ የአውስራን ደላር 120 ብር ከ32 ሳንቲም እና አንድ 100 የአውስራን ደላር 12032 ብር የተዘረዘረ ይገኛል። የቻይና ዮሐን እናስከትላለን። 100 የቻይና ዮሐን 2563 ብር እንደሚሸጥና አንድ ዮሐን 25 ከ63 በመዘርዘር ላይ ይገኛል። በመቀጠል ኩዌት ዲናር እናያለን። 100 የኩዌት ዲናር 59076 ብር እንደሚሸጥ እና አንድ ኩዌት ዲናር 590 ብር ከ76 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብበዋል። የኳታር ሪያልን እናያለን። 100 የኳታር ሪያል 4772 ብር እንደሚሸጥ እና አንድ የኳታር ሪያል 47 ብር ከ72 ሳንቲም በመዘርዘር ላይ ይገኛል። የኢንዲያን ሩፒን እናስከትላለን። 100 ኢንዲያን ሩፒን 201 ብር እንደሚዘረዘር እና አንድ የኢንዲያን ሩፒን 2 ብር ከ01 ሳንቲም የተዘረዘረ ይገኛል። ቱርኪ ሊሬን እናስከትላለን የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበቡ ከሆነ 100 የቱርኪ ሊሬ 426 ብር እንደሚዘረዘርና 1 ሊሬ 4 ብር ከ26 ሳንቲም የተዘረዘረ ይገኛል። የባህሪን ዲናር እናስከትላለን። 100 የባህሪን ዲናር 48109 ብር እንደሚሸጥና 1 ባህሪን ዲናር 481 ብር ከ09 ሳንቲም የተዘረዘረ ይገኛል። የሳውዝ አፍሪካን ራንድ እናስከትላለን። አንድ መቶ የሳውዝ አፍሪካን ራንድ 966 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 9 ብር ከ66 ሳንቲም የተዘረዘረ እንደሚገኝ መረጃው ያሳያል። በመቀጠል ጆርዳን ዲናር እናያለን። 100 የጆርዳን ዲናር 25578 ብር እንደሚሸጥና አንድ ጆርዳን ዲናር 255 ብር ከ78 ሳንቲም የተዘረዘረ ይገኛል። በስተመጨረሻ የኦማን ሪያልን እናያለን። 100 የኦማን ሪያል 47158 ብር እንደሚሸጥና አንድ የኦማን ሪያል 471 ከ58 የተዘረዘረ እንደሚገኝ የወጣው መረጃ ያመለክታል። ው ይህን ይመስላል። ቪዲዮችን ላይክ፣ ሼር ማድረጋችሁን አትርሱ። ለሀገራችን ሰላም መልካሙ ተመኝ ነው። ሰላም አለይኩም ወራህመቱላሂ ወበረካቱህ።